ጦር አሳየኝ። ይህንንም ጦር ደግሞ አምስት የተለያዩ ጦሮች ደግፈውት ነበረ። ይህንን ራእይ ካየው በኋላ እየጸለይኩ ጌታዊ፣ ፊቱን ወደ ኢትዮጵያ የመለሰው ጦር ደግሞ አምስቱ የተለያዩ ጦሮች ይህንን ጦር የደገፉት እነማን ናቸው ብዬ ጌታን ስጠይቅ፣ ጌታ እንደዚህ ያለኝ ፊቱን ወደ ኢትዮጵያ የመለሰውን ጦር ተጠቅመው ኢትዮጵያን እናፈርሳለን፣ ኢትዮጵያን እንወራለን፣ ኢትዮጵያን እንወጋለን ብለው ክፉ ምክርን መክረው አንድ ሆነው የተነሱ አምስት የተለያዩ ሀገሮች ናቸው አለኝ። ይህንን ካለኝ በኋላ ጌታ እንደዚህ የሚል ድምፅ አሰማኝ። እጆቻችሁን ወደ እኔ አንሱ፣ በፊቴ ጸልዩ አለኝ። ከዛ ይህንን ድምፅ እየሰማው እያለ ዘጸአት ምዕራፍ 17 ከቁጥር ስምንት ጀምሮ ያለው የእግዚአብሔር ቃል ወደ ውስጤ መጣ። እንደምታውቁት አማሌቅ እስራኤልን ለመውጋት በመጣ ሰዓት ሙሴ እያሱን እንደዚህ ያለው፣ ኮልማሶችን መርጠ ሂድና አማሌቅን ተዋጋ፣ እኔ አለ ነገ እግዚአብሔር የሰጠኝን በትር ይዤ በኮረብታው ጫፍ ላይ እወጣለሁ አለ። ይህንን ካለ በኋላ ሙሴ ወደ ኮረብታው ጫፍ እግዚአብሔር የሰጠውን በትር ይዞ ወጣ። ኦርና አሮንም አብረውት ነበሩ። እያሱ ከአማሌክ ጋር ሲዋጋ ሙሴ በኮረብታው ጫፍ ላይ ሆኖ እጁን አንስቶ ነበር። ሙሴ እጁን ባነሳ ሰዓት እስራኤል ድል ያደርግ ነበር። ሙሴ እጁን ደክሞት ባወረደ ሰዓት እስራኤል ድል ይነሳ፣ አማሌቅ ደግሞ ድል ይነሳ ነበር። በዚህ ጊዜ ኦርና አሮን ፀሐይ እስኪገባ ድረስ በግራና በቀኝ በመቆም የሙሴን ሁለት እጆች ደገፉ ይላል። በዚህ ሰዓት እያሱ ተዋግቶ አማሌቅን አሸነፈ፣ ህዝቡን አሸነፈ የሚል የእግዚአብሔር ቃል ታገኛላችሁ። እንግዲህ ታውቃላችሁ፣ ሙሴ ወደ ኮረብታው ጫፍ ሲወጣ ይዞ የወጣው የእግዚአብሔርን በትር ነው። ይሄ በትር ከዚህ ቀደም ውሃን ወደ ደም የቀየረ ነው። ይሄ በትር ከዚህ ቀደም ባህርን የከፈለ ህዝበ እስራኤልን በደረቅ መሬት ያሻገረ ፈርዖንና ፈረሰኛውን በባህር የጣለ በትር ነው። በዚህ በትር ተጠቅሞ ሙሴ የተለያዩ ተአምራቶችን አድርጓል። በትር ስልጣን ነው። እግዚአብሔር አምላክ ከሙሴ ጋር ሲሰራ የነበረው በበትር ነው። ወደዚህ ተራራ ጫፍ ሲወጣ ሙሴ ይዞ ይወጣው ይህንን በትር ነው። እንደገና ደግሞ ሙሴ ሲያደርግ የነበረው በኮረብታው ጫፍ ላይ እጁን ማንሳት ነው። ሙሴ እጁን ባነሳ ጊዜ እስራኤል ድል አደረገ። ወገኖቼ ዛሬም አንድ መልእክት እናገራለሁ። እግዚአብሔር እንዲህ ነው ያለኝ፣ እጆቻችሁን ወደ እኔ አንሱ አለ፣ በፊቴ ሁኑ አለ። ስለዚህ ጠላት ያቀደው እቅድ የሚፈርሰው የጠላት ፕሮግራም የሚበላሸው ጠላት ድል የሚነሳው እጆቻችንን ወደ እግዚአብሔር ስናነሳ ነው። አያችሁ፣ አማሌቅ ድል የተነሳው እያሱ አማሌቅን ተዋክቶ ድል የነሳው ህዝቡን ያሸነፈው አማሌቅን ያሸነፈው ሙሴ ተራራው ላይ ሆኖ እጁን አንስቶ ነው። ኦርና አሮን ደግሞ ሙሴን ደግፈውት ነው። ዛሬም ይህንን መልእክት የምሰሙኝ ውድ ኢትዮጵያውያን የእግዚአብሔር ቤተሰቦች በብዙ ስለ ኢትዮጵያ የምጸልዩ እናቶች፣ አባቶች፣ ትጎች እግዚአብሔርን እየፈለጋችሁ ያላችሁ እግዚአብሔር ቤተሰቦች እጆቻችንን ወደ እግዚአብሔር እናንሳ። እግዚአብሔር ይዋጋልናል፣ እግዚአብሔር ያሸንፍልናል። መሪዎቻችን፣ እጆቻችን ወደ እግዚአብሔር አንሱ። ከፊት ይልቅ ከትላንት ይልቅ ከአምና ከካቻምና ይልቅ ሁላችንም በአንድነት እጆቻችንን ወደ እግዚአብሔር እናንሳ። እግዚአብሔር ያሰማኝ ድምፅ ነው፣ እጆቻችሁን ወደ እኔ አንሱ አለ። ያኔ የጠላት ምክር ይፈርሳል። ያኔ ድል ያደርጋለው ያለው ጠላት ድል ይደረጋል። ያኔ አፈርሳለሁ ያለው ጠላት ይፈርሳል። ያኔ እጆቻችንን ስናነሳ እወጋለሁ ያለው ጠላት ይወጋል። አንድ ሆኛለሁ ተባብሬ ያለው ያለው ጠላት ቋንቋቸው ይደበላለጣል። አንድ መሆን እስከማይችሉ ድረስ ይበተናሉ፣ መቼ እጆቻችንን ስናነሳ። ስለዚህ ሁላችንም እጆቻችንን በማንሳት ሰልፉ ለእግዚአብሔር እንስጥ፣ በእግዚአብሔር ፊት እንጸልይ። እያሱ አማሌቅን ድል የነሳው ሙሴ በኮረብታው ጫፍ ላይ ሆኖ እጁን አንስቶ ነው። ሙሴ እጁ ደግሞ ፀሐይ እስኪገባ ድረስ እንደተነሳ የቆየው ኦርና አሮን ደግፈውት ነው። ዛሬም እጆቻችንን ስለ ሀገራችን ኢትዮጵያ በማንሳት በእግዚአብሔር ፊት እንጸልይ። እግዚአብሔር እጆቻችሁን አንሱ ብለዋል። ጌታ የተባረከ ይሁን። ይህንን መልእክት የምትሰሙን ሁላችሁም በእግዚአብሔር ፊት እንጸልይ፣ እንትጋ፣ እንንቃ። ጌታ ቢፈቅድ መጋቤት ሀያ አንድ ዕለት እሁድ ከማለዳው ሶስት ሰዓት ጀምሮ በሐዋሳ የድብ ስርዓት ወንጌል ዓለም አቀፍ ቤተ ክርስቲያን ባለን መደበኛ ፕሮግራም ላይ ስለ ሀገራችን ኢትዮጵያ በዚህም መልእክት በእግዚአብሔር ፊት አጥብቀን እንጸልያለን። በሐዋሳና በሐዋሳ አካባቢ ያላችሁ ኑ በአንድነት በእግዚአብሔር ፊት እንጸልይ፣ እግዚአብሔርን እንፈልግ፣ ደግሞ ጌታ ይረዳናል። ከሚያዝያ አንድ እስከ ሚያዝያ አራትን ባለን በሀገራዊ ጸሎት ላይ ከመላው ኢትዮጵያ ከተወጣጡ እናቶች ጋር በዚሁ መልእክትና በሌሎች በተቀበልኳቸው መልእክቶች በእግዚአብሔር ፊት አጥብቀን እንጸልያለን። እናንተን በያላችሁበት አጥብቃችሁ ጸልዩ። እግዚአብሔር መልካም ዜና እንዲያሰማን፣ እግዚአብሔር ጣልቃ እንዲገባ፣ ሰልፉን እንዲበትን በእግዚአብሔር ፊት እንጸልይ። ተባረኩ። ጸጋ ከእናንተ ጋር። ሌሎችም በዚህ መልእክት አብረውን እንዲጸልዩ መልእክቴን ሼር በማድረግ አድርሱልኝ። ተባረኩ። ጸጋ ከእናንተ ጋር ይሁን።